ወይኔ ከያዘችኝ፣ አትለቀኝም። ቀይ ላቅልልሽ በቃ እዛው እያለች ከካሜራ ሳትርቂ ይሄንን ፀጉር አውልቀሽ ሌላ ፀጉር ሰኪንበው።

እሺ ጋይስ ምን ልቅጣት? እኔ እኮ ስለምት እሺ፣ ዲቦር አታጣድፊኝ። እሺ ፕሊስ አታጣዳድፊኝ እንዳንቺ ረጋብዬ ማርያምን ጭንቅላቴ ትቀውሷል። አዎ፣ ቅድም ያልሽኝን ቅድም ያልሽኝን እንቁላል እንቁላል ማለት ነው። አራት እንቁላል አድርገሽ እንቁላል ጨረስኩ። ቤታ ሶስት ነበረኝ፣ ሌላኛው ሶስት እንቁላል። መድኃኒዓለምን፣ መድኃኒዓለምን ሶስት እንቁላል ብቻ ነበር ነበረኝ። ጨረስኩ ሶስትን ጠዋጠ በልቼ ነው ስድስት ሚችለው ትንሹ ጋይስ ቅንድ ባላት ትላጭም፣ ታቱ ነው። ምኑን ትላጭላችሁ ስትላጨው ታቱ አለ። ምን አባታችሁ ነው? ልቀኝ። ቅንድ ግን ብላጭው ራሱ ይቀመጣለ። ያ በምንድነው መላጨቷ የምናቀው? ቅንድ ባ አይሆንም። ቅንድ ባይ ዲቦራ ዝግጁነሽ? ቅጥ ችግር የለም አምስት ቃሪያ ወቅጠሽ ማለት ነው። ወቅጠሽ ሙሉ ፊትሽን ሙሉ አንገትሽን ተቀብተሽ ትቀመጫለሽ። ሙሉ ጌሙን ወቅጣሽ ማለት እንዴት ነው? አልገባኝ። ማለት ቁርጥርጥ አርገሽ ድቅቅ አርገሽ ዲደቅ ይለን ዲስትካቴው ድቅቅ አርገሽ እንዲላወስ ሙሉ ፊትሽን እስካንገትሽ እኔም ብታገኘኝ በህይወት አታሳጥ አለው ነው ገንዘብ እኮ እኔም እንዳረገ ቋይ አንዴ፣ ኮመንቱን ፉል አድርገው ሂዱና በዛ አዛ ጻፉ። ማንም አያችሁም፣ ደፋሮች ሶስተኛ ማለት ነው። ጄሌ ጣለሽ ዲቦራ፣ ጄሌ ጣለሽ ወይ ጊዜ እሺ

አንድ ጫማ ይዘሽልኝ አምጪ። የባለፈው የቀደርሽውን አይደለም ሌላ ጫማ ሳይን ከነጂ እናቴ ትሙት ብልክ፣ እኔ እኮ እናቴ ትሙት እር- እንደው ቅድም የነበራችሁ ሰዎች እስካሁን ትኖሩ ይሆን? ምንድን ያለች እንገዳደል? ቤት አንድ አፍሽን መክፈት የለም። ቅጣት ስልሽ ተነስተሽ ትቀጫለች። ቅጣት ስልሽ ተነስተሽ ትቀጫለች። እንዴት እንዳደረገችኝ አይታችኋል? ቅጣት ስልሽ ተ ውድዬ፣ ሲአ ያ ባለሹ እኔ ሹሉ ነገር አልወድም። ባለሹ ይሁን ሹል ሹል ሹል፣ በቅርብ ጀምራለ ብዬ ነው ሹል ፋሽን ነው። አውቋው አው እኔ ወንዶች ሹል ሲሆን ነው የማልወደው። ወንዶች ላይ ሲሾል አልወድም። ፍቅሮቼ ግን ቃል የለኝም። እሺ ፍቅሮቼ ሽቶ ሽቶ ሁለተኛውን ቅጣ ሁለቱንም እግር ነው የምትቆርጩ እንትን ስለሆነ ነው። የማትፈልገውን ጫማ እኮ ነው የምትቆጥጠው፣ የማትፈልገውን ማይ እና አንድ ቀን እንኳን አላረኩትም። አባቴ ሙት፣ አባቴ ሙት፣ አንድ ቀን አላረኩትም። ባለፈው በአዲስ ጫማ ነው ምናምን አላልኩሽም? ትስልበት ስጠጣበት የነበረው ከእናቴ ይለጥ አንድ ቀን አላረኩትም። ግን አትፈልጊውም፣ አትለብሹም። ለምን ባልፈልገው ገዛዋለው እንዴ? ጭ ጤነኛ ናት እንዴ? ባልፈልገው ለምን ገዋለሽ? አልተመቸሽ ክርስቶስን ተመችቶኛል። በጣም ነው የሚያምረው። ወድጄ አብጄ ነው የገዛሁት። ያማታል በሳይዜ በሳይዜን ኦርደር ማድረገው አንቺ እኮ ተንኮለኛ ስለሆነሽ እኮ ነው እንደዛ ለማድረግ ነው። አሁን እኔ ጫማ ቅደጅ የምልሽ መስሎሽ እኮ ነው እኔ ጫማ ቅደጅ ልልሽ ማለት አይኖ እሷ የምትቀጣኝ ነው፣ ክፉ ናት እኮ ምላችሁ። ለዚህ ነው ተይ ትሉኛላችሁ። ተያት፣ አያችሁ አይደለ የውስጥ ያለውን እንትን እኔ ምቀጣሽን አቃለሁ አለች። አያችሁ እንዲህ ምቀጣሽ እንዳይመስልሽ አለች፣ መርዝ ቅጣት እንደምትቀጣኝት እኔ ግን ማርያምን አዝኝላት ነው ምልልሽ፣ እንደና እናቴ ዲቦራ እናቴ ትሙት አዝኝልሽ፣ ህዝብ በስማ ማሜ ድረስ ማሜ ማረኛልኩ ኮዛሬ

ላስታችን ቤታ ታሞታ ሊሆነ ቁጭ ብዬ እስከመጨረሻው ድረስ እስከማገኝሽ ድረስ አልወጣምን ደአንድ ቅጣት ሳገኝሽ ቤታ እገልሻለሁ። በቃ እናቴ ትሙት አልኩሽ፣ እናቴ ትሙት አንድ ቅጣት ብቻ ነው የምፈልገው። እገል ማይሆን ቅጣት ነው መቀጣሽ፣ እየነገርኩሽ ነው። ይሁን ለምን ቁጣት ቁጭ ብዬ ተቀጥቼ ማለት ነው። አንድ ሳገኝሽ ልምርሽ ነው። ቀልተኛ ነሽ፣ አልወጣም ነበር። እንደ ስሙ ስሙ ስሙ ዶች የተጋገዙ ዳንኤልም ከነብስ ጭንቀት ነው ያወጣቸው። ኩላሊቴን፣ ጨጓራዊን፣ ልቤን፣ እሙሙዬን ብቻ ተውልኝ፣ ሁሉን ውሰዱት። ሁሉን ኦርጋኔ ሰጥቻለሁ፣ ጨርሻለሁ። ስሚ፣ ነቃ ነቃ ነቃ፣ ደንገጥ በይ እስኪ፣ ድንግድግል ድንብር በይ። እኔ ቤት ታየው ዲቦራዋ የቅጣቷ እሳቷ እኔ ልታሸንፍ መታ። ኤክስኪዝ ሚ አንደኛ ቅጣትሽ

መጀመሪያ ስልኩን አድርሽ እና ተመልሰሽ ነይና ሶስቷ ላየሽም ሳር ነብርና ፍየል እንደሱ ሂጂና ሶስቱን መጀመሪያ ወንበርሽን አስቀምጪ ወንበርሽን ውጭ አስቀምጪ ነው ማን ይወስደዋል በረከሰ ወንበር ሂጂና አስቀምጪና ከዛ ስርክሽን ይዘሽ ሄደሽ ስርክሽን ደሞ አስቀምጠሽ አንቺ ደግሞ ተመልሰሽ ሄደሽ ጭነሽ ተቀመጪ አንደኛው ቅጣትሽ ነይ ነይ አገ አቤታ አቤታ ማሚ እኔ ነኝ ብድርህን ብድራትን መልስልን ብድራትን እንን ሁለተኛ ቅጣት፣ ሄለው ሄለውላ ቀይ ቀይ ግላቭ ያለው ሰው ቀይ ግላቭ፣ ሶስት ልብስ መጀመሪያ ታሳየኛለች ዲቦራ።

ሂጂ አንገትሽን ሙሉ እኔ በቃ እስከ እስከ ግንባርሽ እዚ ድረስ ሙሉ አንተ ለቅለቀሽ ፊትሽ አይንሽ ምንሽ አይቀርም ሙሉ አንተ ለቅለቀሽ ተቀመጭ ሂጂ ጋይስ ደብሉን ደብሉን ንጠቀም ዲቦራ ናት እኮ ጋይስ እኮ የምታዘገው አንገትሽን ሙሉ በደንብ ተቀቢ ዲቦራ በደንብ ተቀቢ በደንብ ተቀቢ ስቲል ላይክ እዚ ጋዚ ጋይስ አንተ ትበለኝ እንድትቀማ በደንብ ተቀቢ ትላለች እየተቀባሁ ይሁንሽ አንተ ጫቃት ይሄ አይንሽ ማን ነው የጎረቤት ነው አይለቅም እኮ ሊፕስቲክ ከፊት ላይ ጋይስ። ሂዱ ሂዱ ሂዱ ጋይስ ሂዱ። ግላቭ ሻውን እንሽ ግላቭ ማን ያለው ግላቭ ማን ነው? ሂርሚ ጥላኝ ለቻይ ተስፋ ነው ግላቭ ያላት። በቃ በቃ ተይው፣ በቃ ተይው። አታሳሹ አታሳሹ አታሳሹ። ጌሙ ሙሉ ነው። ሽምጥ ተቀምጥ